ሰላም ተመልካቾች፣ እንዴት ናችሁ? በዚህ ቪዲዮ ቦርጭን ለማጥፋት መከተል የሚኖርባችሁ በጣም ውጤታማ ዘዴዎችን ነግራችኋለሁ። አብራችሁ ይቆዩ። አንደኛው እና ዋነኛው እንግዲህ ስፖርት ነው። ስብን ለማቃጠል ዋናው ቋሚ የሆነ የስፖርት ፕሮግራምን መከተል ነው። ይህም እንግዲህ መከተል የሚኖርባችሁ በተለይ ቦርጭ አካባቢ ቦርጫችሁ እንዲጠፋ የሚያደርጉ ስፖርቶችን፣ ሶስት አይነት ስፖርቶችን ጠቁማችኋለሁ። አንደኛው ካርዲዮ የተባለ የስፖርት አይነት ነው። ይህም ስብን ያቃጥላል። እነዚህ የስፖርት አይነቶች ለምሳሌ ሩጫ ሊሆን ይችላል። ወክ ማድረግና ዋና የመሳሰሉት የስፖርት አይነቶች ናቸው። ሁለተኛው ስትሪንግስ ትሬኒንግ ወይም የጡንቻ ስፖርቶች ናቸው። ጡንቻን እያጠነክራሉ፣ ወይንም ይገነባሉ፣ የምግብ አፈጫጨት ስርዓትን ያስተካክላሉ፣ እንዲሁም ደግሞ ስብን ለማቃጠል ይረዳሉ ማለት ነው። ሶስተኛው እና ዋናው ደግሞ ሀይ ኢንተንሲቲ ኢንተርቫል ትሬኒንግ ይባላሉ። እነዚህ የስፖርት አይነቶች በጣም በፍጥነት ስብን ለማቃጠል ስለሚረዱ ተጠቀሙባቸው። ሁለተኛው ማድረግ የሚኖርባችሁ የምትመገቡትን የስኳር መጠን መቆጣጠር ወይንም መቀነስ ይኖርባችኋል። ከፍተኛ የስኳር መጠን ያላቸውን ምግቦች እንዲሁም ደግሞ ሪፋይንድ ካርብስ የተባሉት እነዚህ ነጭ ዳቦ የመሳሰሉት ለስላሳ መጠጦችን በምትጠቀሙበት ሰዓት የደም የስኳር መጠናችሁ በጣም ከፍ ይላል። ይህም ከፍተኛ ኢንሱሊን በሰውነት እንዲመረት ያደርጋል። ይህ ከፍተኛ ኢንሱሊን ደግሞ ሰውነት ስብን እንዲያከማች፣ በተለይ በቦርጭ አካባቢ ስብ እንዲከማች እንዲያቋቋማቸው ያደርጋል ማለት ነው። ሶስተኛው ማድረግ የሚኖርባችሁ ቀኑ ሙሉ ሃይድሬትድ ሆኖ መዋል ነው። ወይንም ደግሞ በቂ ውሃን መጠጣት ነው። ይህም ደግሞ የምግብ አፈጫጠት ስርዓትን ለማስተካከል እና በዋነኝነት ደግሞ የረሃብ ስሜት እንዳይሰማን እና ብዙ ምግብ እንዳንመገብ ስለሚያደርግ ነው። አራተኛው እንግዲህ በቂ እንቅልፍ መተኛት ነው። በቂ እንቅልፍ መተኛት ከሰባት እስከ ዘጠኝ ሰዓት በመተኛት ይኖርባቸዋል። በቂ እንቅልፍ መተኛት ከቦርጭ ማጥፋት ጋር ምን አገናኘው ልትሉ ትችላላችሁ። ነገር ግን ዋናው እና በቃ ጌም ቼንጀር የሚባለው ይሄ ነው ማለት ነው። ቦርጭን በከፍተኛ ሁኔታ ይቀንሳል። ይህም እንዴት አድርጎ ነው ካላችሁ፣ ሆርሞንን በማስተካከል የምግብ አፈጫጨት ስርዓትን በማስተካከል ቦርጭን ይቀንሳል ማለት ነው። አምስተኛው በምግባችሁ ውስጥ ብዙ ፕሮቲንን ማካተት ነው። ፕሮቲን በብዛት ስትመገቡ ቶሎ አይርባችሁም እንዲሁም ደግሞ ምግብ የምግብ አፈጫጨት ስርዓትን ስለሚያስተካክል ስብ ቦርጭ አካባቢ አይከማችም ማለት ነው። ስድስተኛው ስብን የሚያቃጥሉ ምግቦችን ደግሞ በምግባችሁ ውስጥ አካታችሁ መጠቀም ይኖርባችኋል። ሰባተኛው ጭንቀትን ማስወገድ ነው። ጭንቀት ኮርቲሶል የተባለውን ሆርሞን ያመነጫል። ይህ ኮርቲሶል ደግሞ ሁር ላይ ስብ እንዲከማች ከፍተኛው የሚ ሚና ይጫወታል ማለት ነው። ስምንተኛው በፋይበር የበለጸጉ ምግቦችን ማዘውተር ነው። ለምሳሌ አጃ፣ ተልባ የመሳሰሉትን ስትመገቡ ስብን እንዳይከማች ያደርጋሉ። ሌላው አልኮልን መቀነስ ወይም ደግሞ አለመጠጣት ነው። አልኮል ስብ በሆድ አካባቢ እንዲከማች ከፍተኛ ሚናን ይጫወታል። እሺ ተመልካቾች፣ ለዛሬ ጄላችሁ የመጣሁት ቪዲዮ ይህንን ይመስላል። የጤናና የውበት ቪዲዮዎች እንዲደርሷችሁ ቻናሉን ሰብስክራይብ በማድረግ ቤተሰብ መሆን ትችላላችሁ። ጥያቄ ካላችሁ ኮሜንት ላይ አስፍሩልኝ። ቻው ቻው